ይህ ተቋማዊ ግልጋሎት ነው። ነገር ግን ከዚህ አልፎ ይህ ሀገራዊ ጥበቃና ሀገራዊ አለኝታነት ነው። ኢትዮጵያውያን ከዳር ዳር ተጠራርተው ታሪካቸውን ሊጽፉ ጉባ ላይ ሲሰባሰቡ፣ የፌዴራል ፖሊስ አባላትም ታላቅ ሀገራዊ ግዳጃቸውን በትከሻቸውም በልባቸውም ተሸክመው ነበር ስፍራው ላይ የደረሱት። አስቸጋሪ መልክአ ምድርና የአየር ሁኔታ ሳይበግራቸው መጠለያ ሳይሉ ሁልጊዜም ደጅ ሁልጊዜም ጫካው ላይ የዋሉ እያደሩ ለሰራተኛውም ለሚሰራውም ዘብ ቆመው ዛሬ ላይ ደርሷል ግድቡ። በ2013 የመሰረት ድንጋይ ከተጣለበት ጀምሮ እስካሁን ድረስ እስካሁን ባለበት የግድቡ ደረጃ ድረስ ሰራዊታችን ብዙ መስዋዕትነት በመክፈል ደከመኝ ሰለቸኝ ሳይል ፀሐዩን ቁሩን ባልተሟላ የማትሪያል እና የመጠለያ አገልግሎት ሳያገኝ ጭምር ነው። እንግዲህ ግድቡ የኔ ነው በሚል መንፈስ ነው በተሟላ የስነ ልቦና ዝግጅት ሲጠብቅ ያገረመው ማለት ነው። የሰራዊቱንም የወትሮ ዝግጁነት በደንብ አይቸዋለሁ። እንግዲህ የሰራዊት አጠቃላይ የጸጥታውን ጉዳይ በሁለት አቅጣጫ ነው የሚጠብቀው። የውስጥ የግንባታውን ባለቤቶች ደህንነትና የግንባታውን ንብረት ይጠብቃል። በውጭም እንደዚሁ በተመሳሳይ በግንባታው ላይ በህዳሴ ዙሪያ ላይ የጸጥታ ችግር እንዳይገጥም ከምን ከምንጊዜውም በላይ በተጠናከረ ጸጥታ ስነ ምሮ እየጠበቀ ይገኛል ማለት ነው። አባላቱ ሰላም ያስጠብቃሉ ቦንድም ይገዛሉ። ይህም ሀገራዊ ኃላፊነትን ለመወጣት ሌላ እድል ያገኙ ያገኙበት ስለሆነ ደስታቸው ድርብ ነው። የቦንድ ግዢ ድርብ ድል ነው። አንደኛ እንደ ፌዴራል ፖሊስ ተቋም የጸጥታውን ስራ ከሚጠብቁት አካላት መካከል አንዱ አባል በመሆኔ በሁለተኝነት ደረጃ ደግሞ እንደ ዜጋ እንደ ኢትዮጵያዊ ዜጋ ከጸጥታው ስራ ጎን ለጎን ደግሞ የህዳሴ ግድቡ መሳካት እንዲችል የቦንድ ግዢ በመፈጸም ይሄ ለኔ ድርብ ድል ነው ብዬ ነው ማስበው ና እጅግ በጣም ፍጹም ደስተኛ ነበርኩኝ አሁን ላይ የህዳሴ ግድባችን ወደ መጠናቀቁ ደረጃ እየሄደ ነው በጣም በጣም በጣም መግለጽ ከሚገባኝ በላይ ደስተኛ ነኝ። ግድቡ የጸጥታ ችግር እንዳይገጥመው ግድቡን ከመጠበቅ ጎን ለጎን ግድቡ የኔ ነው በሚል መንፈስ ከኔም ጭምር ማለት ነው የህዳሴ ወንድ ግድብ እስካሁን ድረስ ከ2004 ጀምሮ እስከ መጨረሻው ድረስ እየከፈልን እያዋጣን ያለበት ሁኔታ አለ ማለት ነው። ስለዚህ ሰራዊቱ በተሟላ የስነ ልቦና ዝግጅት ይህን ስራ ሲሰራ ምናልባት በአካባቢ የጸጥታ አካላት ከመከላከያም ጋር በጥምር በመሆን ግድቡ እስካሁን ድረስ ምንም አይነት የጸጥታ ችግር ሳይደርስበት በተሟላ የስነ ልቦናና የጸጥታ ዝግጅት ጥበቃው እየተከናወነ ይገኛል ማለት ነው። የታላቁ የህዳሴ ግድብ ህልውና ለማስጠበቅ የተሰማራ የህዳሴ ብርጌድ በግዳጅ ላይ የሚገኝ ሲሆን ግድቡንና በዚያ ላይ ለሚገኙ ሰራተኞች ደህንነት ሌት ተቀን ማገልገሉን ቀጥሏል። ከዚህም ባሻገር የቦንድ ግዢን ጨምሮ የተለያዩ የገቢ ማሰባሰቢያ መድረኮችን በማዘጋጀት ከ254 ሚሊዮን ብር በላይ ገቢ አድርጓል። ታላቁ ህዳሴ ምክር ቤት የወንጀል መከላከል ጠቅላይ መምሪያ የሚባለው ግዙፍ የሆነ የስራ ክፍል የኢትዮጵያ ፌዴራል ፖሊስ አካል ነው። ይህ አካል እንደተረከበ ዋንጫውን በማዞር የተለያዩ የስራ ክፍሎች በርካታ ስላሉት በማዞር ከአስራ ሁለት ነጥብ ሁለት ሚሊየን ብር በላይ አሰባስቧል። እንዳጠቃላይ በሌሎችም የስራ ክፍሎች እንደዚሁ ከፍተኛ የገቢ ማሰባሰያ በማድረግ እንዳጠቃላይ እንደ ተቋም ደረጃ የቦንድ ግዥውን ጨምሮ ከ254.6 ሚሊዮን ብር በላይ በማሰባሰብ የዜግነት ድርሻው እንደ ዜጋ የኢትዮጵያ ፌዴራል ፖሊስ ማበርከት ችሏል ማለት ነው። ሰራዊቱ አሁናዊ የግድብ ግንባታውን የሚመጥን የደህንነት ዘብ መሆን ያስችለው ዘንድ በልዩ ትኩረት የተሰራ መሆኑን የገለጹት ቃል አቀባዩ፣ ይህም የግድቡን ሕልውናና የአካባቢውን ሰላም የማስጠበቅ ግዳጁን ያጠናክረዋል ብለዋል። ውሃ መያዝ ጀምሯል። በሚደረግ የመኪና በተለመደው የፓትሮል ከዚህ ውጭም የጀልባ ጥበቃ ለማካሄድና በዚህ ስራ ለመጀመር ኦልሬዲ ሙሉ ዝግጅቱን አጠቃ ጠናቋል። እና ይህን በማድረግ ና እንግዲህ ከዚህ ቀጣይ ያለው ከማመንጨቱ በተጨማሪ አንድ የቱሪስት መዳረሻ ስለሚሆን የሚመጡ ቱሪስቶችም ደህንነታቸው ተጠብቆ በሰላም እንዲመለሱ ግድቡን የግድቡን ህልውና ሌት ተቀን በመጠበቅ ህልውናው እንዲረጋገጥ በከፍተኛ ሁኔታ ፌዴራል ፖሊስ ይሰራል። የታላቁ ህዳሴ ግድብ መጠናቀቅ የድል ታሪካችን አንዱ አካል ነው ያሉት የፌዴራል ፖሊስ አባላት ለትውልድ የሚሻገር አሻራ የማሳረፍ ኃላፊነቱ የመላ ኢትዮጵያውያን መሆኑን ነው የጠቆሙት። እንግዲህ እስካሁን ድረስ በታሪክ ኢትዮጵያ ያልደፈረችውን የህዳሴ ግድብ በእኔ ትውልድ ተደፍሮ ለዚህ ለኢትዮጵያ ሕዝብ ማብሰር ማለት ትልቅ ከአድዋ ያልተናነሰ ትልቅ ድል ነው ብዬ ነው ማስበው። እኔ እንደ ፖሊስነቴ ብቻ አልቆምኩም። ቤተሰቦቼ የቦንድ ግዥ እንዲፈጽሙ አድርጌያለሁ። ቤተሰቦቼ ሲያደርጉ ባለቤቴ ስታርግ ሁለት ልጆች አሉኝ። ሁለቱም ልጆች የቦንድ ግዢ ፈጽመዋል። በትምህርት ቤት በኩል የፈጸሙት የቦንድ ግዢ አለ። በራሳቸው በግላቸውም ደግሞ የፈጸሙት የቦንድ ግዢ አለ። አሻራ ማሳረፍ አለባቸው። ይሄ ታሪካዊ አሻራ ነው፣ ታሪካዊ ሂደት ነው፣ ታሪካዊ ክስተት ነው።